ቤት ሲገዙ ድብቅ የዋጋ ጭማሪ እንዳለው ያውቃሉ? ይህንን ሳያውቁ በፍጹም ቤት አይግዙ። ጤና ይስጥልኝ። ብሩክ እባላለሁ። የአያት ሪል ስቴት ከፍተኛ የሽያጭ ባለሙያ ነኝ። በሪል ስቴት ውል ላይ የዋጋ ጭማሪ ወይም ፕራይስ ስካሌሽን የሚኖረው በምን ሁኔታ እንደሆነ በግልጽ ማስቀመጥ ወሳኝ ነው። ይህም ግልጽ የሆኑ ነጥቦች ምንድን ናቸው ስንል ከሁለት ዓመት በፊት አፓርታማ ግብይት ስናደርግ በፊክስድ ፕራይስ ሆኖ በዶላር ነበር። ይህም ክፍያው በሚኖረው የባንክ ኤክስቼንጅ ሬት ነበር ማለት ነው። ሶ የሚኖሩት የማቴሪያል ጭማሪዎችን በዛ መልኩ ነበረ የሚካካሰው። አሁን ከሁለት ዓመት ወደዚህ ግን ሁሉም ሪል እስቴቶች ግብይታቸውን በኢትዮጵያ ብር አድርገዋል። ያ ሲሆን ደግሞ ፊክስድ ፕራይስ አይደለም። የሚኖሩት የማቴሪያል ጭማሪ ገዢውና ቤት አልሚው የሚካፈልበት ሁኔታ ነው ያለው። አግሪመንቱ ላይ ወይም የምትገዙት የምትዋዋሉት የቤት ውላችሁ ላይ እነዚህን የዋጋ ጭማሪዎች በምን አይነት መንገድ ተጠቅሰዋል የሚሉት በጣም ወሳኝ ናቸው። ምክንያቱም መጨረሻ ላይ አምስት ሚሊዮን አስር ሚሊዮን ዋቴቨር ልትጠየቁ ትችላላችሁ። የመነሻ ዋጋቸው ስንት ነበረ? ቤቱን በሚረከቡበት ጊዜ ምን ያህል እንደደረሰ ኩባንያው የሚሸፍነው የጭማሪ መጠን ወይም ፐርሰንት ምን ያህል ነው? ገዢውስ የሚሸፍነው መጠን ወይም ፐርሰንት በግልጽ መስፈር አለበት። ስለዚህ እነዚህን ዝርዝሮች በውሉ ላይ በግልጽ ካልተቀመጠ ወደፊት አልሚው የዋጋ ጭማሪ እንዲከፍሉ ሲጠየቁ ግዴታ የመክፈል ወይም ውሉን አፍርሶ የመቀጣት ሁኔታ ሊያጋጥሞ ይችላል። ይህንንም ገንዘብዎን ለዓመታት ሰጥተው ተቀጥተው የሚመለሱበት አሳዛኝ ሁኔታ እንዲፈጠር ያደርጋል ማለት ነው። ለዚህም አያት ሪል እስቴት ይህንን ጉዳይ ይህንን ችግር የማህበረሰቡን የቤት ፈላጊውን ችግር ከግንዛቤ በመክተት ዛሬ ላይ በተዋዋላችሁት እስከ መጨረሻው ድረስ ቤቱን እስክትረከቡ የዋጋ ጭማሪ አያደርግም። አያት ሪል ስቴት ዋጋችን ፊክስድ ፕራይስ ነው። ስለዚህ ብሎች ጊዜያቸውን ገንዘባቸውን ይጠቀማሉ። አያት ዞሮ መግቢያ። ለበለጠ መረጃ ከታች ባለው ስልክ ቁጥር